ከመስኮቱ ማን ማን ወደቀ በመስኮት የወደቀ ሰው ታሪክ በሐዋርያት ሥራ መጽሐፍ ምዕራፍ 20 በአዲስ ኪዳን ውስጥ ይገኛል። ሐዋርያው ጳውሎስ በጢሮ አዳ ቤት ለምእመናን እየሰበከ ሳለ ነው። ጳውሎስ ለረጅም ጊዜ ተናግሯል፣ እስከ ማታ ድረስ፣ እና በተሰበሰቡበት ፎቅ ላይ ባለው ክፍል ውስጥ ብዙ መብራቶች በራ። አውጤኩስ የሚባል አንድ ወጣት በመስኮት ላይ ተቀምጦ ያዳምጥ ነበር። ጳውሎስ ንግግሩን ሲቀጥል አውጤኮስ በመጨረሻው ሰዓትና የመልእክቱ ርዝመት በጣም አንቀላፋ። በመጨረሻም ከባድ እንቅልፍ ወሰደው፣ ሚዛኑን ስቶ ከሶስተኛ ፎቅ መስኮት ወደቀ። ሰዎቹም በፍጥነት ወርደው መሬት ላይ ሞቶ አገኙት። በቦታው ላይ ላለው ሁሉ አስደንጋጭ ጊዜ ነበር። ጳውሎስም ወዲያው ወርዶ ወጣቱን አቅፎ አትደንግጥ፣ ሕያው ነው! አለው። በአምላክ ኃይል ኤውጤኮስ እንደገና ሕያው ሆነ። ጳውሎስም ወደ ላይ ወጣና ከሕዝቡ ጋር እንጀራ ቆርሶ እስከ ንጋት ድረስ ተናገረ። ይህ ተአምራዊ ክስተት ምእመናንን የሚያበረታታና የሚያበረታታ ነበር። ታሪኩ ሕይወትን ወደ ነበረበት ለመመለስ የእግዚአብሔርን ኃይል እና በመንፈሳዊ ትምህርቶች ጊዜ ትኩረት የመስጠትን አስፈላጊነት ያስታውሰናል። በተጨማሪም ጳውሎስ ቤተ ክርስቲያንን ለማስተማርና ለማጽናናት ያደረገውን ጥረት ያሳያል። የኤውጤኪስ ውድቀት ወደ የእግዚአብሔር ምሕረት እና ኃይል ምስክርነት ተለወጠ። ይህ ታሪክ ዛሬም በአማኞች ላይ እምነትንና ጥንቃቄን ማነሳሳቱን ቀጥሏል።